ሰላም ጤና ስጥልኝ። ተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትጉሉ ሰላምታ ይደረሳችሁ። አድማጮቻችን ተመልካቾቻችን፣ ትላንት ያልተገናኘን ወገኖቻችን፣ ለክርስትና እምነት ተከታዮች እንኳን ለብርሃነ ትንሳኤ ያደረሳችሁ። እንደሚታወቀው በአገር ቤት እንግዲህ ዛሬም በዓል ነው። ሳምንቱን በሙሉ በዓል ነው። ብዙ ያልተገናኘን ወንድሞቻችን አላችሁ። እንደዚሁም ደግሞ በውስጥ መስመር ጠፍታችሁ የነበራችሁትን ብቅ ብቅ ያላችሁበት ሁኔታ ነው ያለው። የእንኳን አደረሳችሁ መልእክታችን በቻናላችን ስም ደርሷችኋል ብዬ ተስፋ አደርጋለሁ። አድማጮቻችን ተመልካቾቻችን ለዛሬ ሰኞ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ በትላንትናው እለት የትንሣኤ በዓል በሀገራችን ኢትዮጵያ ጨምሮ የኦርቶዶክስ እምነት የሚከተሉ ሀገሮች በሙሉ ትንሣኤን አክብሮ ውሏል። በኢትዮጵያ ውስጥ በአማራ ክልል በትላንትናው እለት በአማራ ህዝብ ላይ ግድያ በመንግስት ወታደሮች ተፈጽሟል። ለአብነት በአዊ ዞን አዲስ ቅዳም አንድ ወጣት ረሽነውታል። አርሶ አደሮችም ገንዘብ ተዘርፏል፣ ተረሽኗል። በሌላ መረጃ በኢትዮጵያ ውስጥ በሁሉም ልማት ቆሞ የወታደራዊ ስልጠና ተጠናክረው ቀጥሏል። ኢትዮጵያ እንግዲህ ጋራው ሸንተረሩ ሁሉ ወታደር በወታደር ሆነዋል። አገዛዙ ሰራዊት ብዛት እንግዲህ በሰራዊት ብዛት ለመሰንበት ፍላጎት ያለው ይመስላል እነዚህ ወታደሮች ከየትኛውም ሀገር እንግዲህ ጋር እየተዋጉ አይደለም በሀገር ውስጥ ውጊያ ላይ ነው እንግዲህ ተሰማርተው የሚገኙት ኢትዮጵያውን ከሦስት ከሦስት መቶ ሺህ በላይ ተዋጊ ሰራዊት እያፈራች እንደምትገኝ ነው የተገለጸው ባለፈው ጊዜ እንግዲህ በየአመቱ የሀገሮችን ፓወር ቼክ የሚያደርግ አንድ ተቋም ኢትዮጵያ 165 ሺህ ሰራዊት አላት ብሎ ነበር። አሁን እያንዳንዱ የኢትዮጵያ ማሰልጠኛዎች ቀን ከቀን ወታደር አሰልጥኖ እያወጣ ባለበት ሰዓት 165 ብቻ ሰራዊት አላት ብሎ ሲል አሃዙ ትክክል እንዳልሆነ ነው በርካቶች ሀሳብ አስተያየት እየሰጡ የሚገኙ በኦሮሚያ ክልል ውስጥ ያለው ሚሊሻን ጨምሮ አማራ ክልል ውስጥ አሁን እየሰለጠነ ያለው ሚሊሻና አድማ ብጠናን ጨምሮ እንደገና ደግሞ በግዳጅ ከየመንገዱ እየተወሰደ ማሰልጠኛ የሚገባው በሀገር መከላከያ ሰራዊት ስም የሚሰለጥ ነው። ሀገሪቱ አላት የተባለው ማሰልጠኛዎች በሙሉ ሰራዊት በሰራዊት የሆነበት ሁኔታ ነው ያለው። ከዚህ በተጨማሪም እንግዲህ በሀገሪቱ ውስጥ የሚከናወኑ ልማቶች በአሁኑ ሰዓት ቆሟል። ትኩረታቸውን ሰራዊት ግንባታ ላይ ነው እንግዲህ ያደረገው። አብይ አህመድ ከዚህ በፊት በፓርላማ ላይ ቀርበው ይሄን ሀሳብ ሲሰጥ ነበር። ልማቶችን አቁመን ጦርነቱ የማይጠናቀቅ ከሆነ ልማቶችን ሙሉ ለሙሉ አቁመን ራሳችንን የምንከላከልበት ደረጃ ላይ እንመጣለን ብሎ ነበር። አሁን እንግዲህ ይሄንን ነው ተግባራዊ ያደረጉ የሚገኙ ሌላው ቀርቶ ጦርነት የተከፈተበት አማራ ክልል ላይም ወጣት እየመለመሉ እንደሚገኙ ተገልጿል። እዛ አካባቢም እንግዲህ ወጣቶች እየተመለመሉ በአፈናም በግዳጅ ወደ ማሰልጠኛ ጣቢያ እየሄዱ ይገኛሉ። ኦሮሚያ ክልል ውስጥ ከፍላጎት ውጭ እንደዚሁ በየጫት ቤት በየሺሻ ቤቱ በየመንገዱ ያገኙትን እየወሰዱ ካምፕ እያስገቡ ይገኛሉ ማለት ነው። አድማጮች ተመልካቾች፣ በሌላ መረጃ እንግዲህ በሀገሪቱ ያላት ባጀት ወደ ወታደር እያዞረች እንደምትገኝ ነው እንዳጠቃላይ በሌላ መረጃ ደቡብ ጎንደር እብናት በመከላከያ የደህንነት ኃላፊ ላይ እርምጃ ወስዷል። ፋኖቹ ኃላፊና አጃቢዎች ላይ ነው እንግዲህ እርምጃ የተወሰደውም ተብሏል። ይሄንን ተከትሎ በእብናት ተኩስ ነበር። ከተማ ውስጥ አሰሳ እያደረጉ እንደሚገኙ ነው የተገለጸው የመንግስት ወታደሮች። እንግዲህ ፋኖቹ እርምጃ ከወሰዱ በኋላ ቦታውን ለቀው ቦታውን በመልቀቅ ዞር እንዳሉ ይታወቃል። እነሱ እንግዲህ አካባቢ ላይ ያገኙትን ማህበረሰብ እያስጨነቁ ፍተሻ እያሉ አሰሳ እያሉ ቤት ለቤት ያገኙትንም እየወሰዱ እንደሚገኙ ነው የተገለጸው። በሌላ መረጃ ምዕራብ ወሎ ወግዲ ሰሞኑን በነበረው ውጊያ ከሰላሳ በላይ ሚሊሻና አድማ ብተና ላይ ጉዳት ደርሷል፣ ሆስፒታል ገብቷልም የተባለው። በአካባቢው እንግዲህ ከባድ መሳሪያ የአርሶ አደሮችንም ቤት እያቃጠለ እንደሚገኝ ተገልጿል። አንዳንድ ቦታዎች ላይ የደፈጣ ጥቃት ሲፈጸምባቸው አካባቢ ላይ የሚገኘውን ማህበረሰብ መኖሪያ ቤት ላይ ነው እንግዲህ ከባድ መሳሪያ የሚወረውሩት አሁንም በዚህ በምዕራብ ወሎ ወግዴ አካባቢ ይሄንኑ ነው እያደረጉ የሚገኙ ብሏል የአይንማኞች። በሌላ መረጃ በወልቃይት ትይዩ ሱዳን ውስጥ ያሉት እንግዲህ ሸሮሪማ በተባለው ቦታ ላይ የህዋት ታጣቂ ልምምድ እያደረገ ይገኛል። ጀርናር ሙዘይን የሚባል ጀርናር ነው እነዚህ ታጣቂዎችን እዛ አካባቢ ላይ የሚመራው ተብሏል። አድማጮች ተመልካቾች እንግዲህ በኢትዮጵያ ፖለቲካ ውስጥ ብዙ የማታለል ስራዎችን ከሚሰራው ፓርቲ ህዋሃት ነው። ህዋሃት እንግዲህ ፓርቲም ሊባል አይችልም። ታጥቆ የሚንቀሳቀስ መካናይዝድ ያለው ሰራዊት ያለው ተዋጊ ድርጅት ነው እንዳጠቃላይ። በአንድ በኩል እንግዲህ አሁን ክልሉ ላይ ዲዲአር ስራን እየተገበርን ነው፣ የፕሪቶሪያውን ስምምነት ተግባራዊ እያደረግን ነው ነው የሚለው ነገር ግን የተለያዩ ቦታዎች ላይ ደግሞ እንቅስቃሴዎች አሉ። ሌላው ቀርቶ ሰሞኑን የተከዜ ዘብ ተብሎ እንዲሁም ከወረዳ ከቀበሌ እስከ ዞን ድረስ ያሉት የውልቃይት ጠገዴ ሰቲት ሁመራ ባለስልጣናቶች ወይም አመራሮች ስልጠና ወስዶ ነበር። ስልጠና ወስዶ የሚኒቴሪ ልብስ እስከ መልበስ ደረጃ ደርሶ ነበር። ይሄንን ተከትሎ እንግዲህ ህዋሃት ቅሬታውን የገለጸበት ሁኔታ ነው ያለው። አንዳንድ መግለጫዎች በሚወጡበት ጊዜ ምዕራብ ትግራይ ነው ይሄ እንጂ የአማራ አይደለም፣ የሚል ይዘት ያለው መግለጫዎችን ህዋት ሲያሰማ ነበር። እንግዲህ ይሄ ተቀባይነት ምን ያክል ይኖረዋል የሚለው ነው። ወልቃይት ትግራይ በመግለጫ እንግዲህ በመግለጫ ጋጋታ እየተመላለሱ ይገኛሉ። ህዋት የተከዘዘብን የሚለውን አደረጃጀት እየተቃወመ መግለጫ እያወጣ ይገኛል። እነ ኮሎኔል ደመቀ ደግሞ ህዋት የሚል ህዋሃት የሚፈልገው እንደለመደው የወልቃይትን ህዝብ ጨፍጭፎ ለም መሬቱን ለመውሰድ ነው። ይሄ ደግሞ አይሳካም። ወልቃይት ትግራይ ሆኖ አያውቅም፣ አማራ ነው፣ ነው ቃላቸው። እንግዲህ በዚህ የተነሳ ብዙ ውጣ ውረዶች ይታያሉ፣ የመግለጫ ጋጋታዎችም እየተሰሙ ይገኛሉ። ይሄ ነገር እንግዲህ ምልክቱ የጦርነት ምልክት ነው፣ ምንም ብዥታ የለውም። አንድ ጦርነት ዝም ብሎ አይፈነዳም። መጀመሪያ የቃላት ምልልስ ይቀድማል። ከዛም በኋላ መግለጫዎች ይወጣሉ በዛ ዙሪያ። ከዛ በኋላ አንድ ሁለት እየተባለ እንግዲህ ቀጥታ ወደ አፈሙዝ ነው የሚኬደው። አሁንም አንዳንድ ምልክቶችን እየተመለከትን እንገኛለን። በሱዳን ውስጥ ያሉት የሳምሬ ቡድን በሸሩሪማ በኩል ትንኮሷ ለመፈፀም እቅድ እንዳላቸው የተገለጸበት ሁኔታ ነው ያለው ስለዚህ ክልሉ ላይ ህወሓት ትጥቅ እየፈታ ነው፣ የዲዲአር ስራን እየሰራ ነው ብሎ የሚያራግቡ ሰዎች የተሳሳተ መረጃ መሆኑን ከወዲሁ እንግዲህ መረዳት ይቻላል ማለት ነው። ምናልባት አሁን እያደረግን ነው የሚሉት የታድሶ ኮሚሽን ወይም ደግሞ የፕሪቶሪያውን ስምምነት ተግባራዊ ለማድረግ የዲዲአር ስራ እየፈጸምን ነው የሚሉት የህወሓት ባለስልጣናቶች ንግግር ውሃ የሸለሰበት ይሆናል ማለት ነው በሌላ መረጃ በሱማሌ ፑትላንድ እንግዲህ በሶማሌ ራስ ገዝ ፑትላንድ በኢትዮጵያ ዲፕሎማት በታጣቂዎች ከመኖሪያ ቤት ተወስደው ተገሏል። እንግዲህ አንድ የኢትዮጵያ ዲፕሎማት አቶ ተፈራ አይዲድ ጃማ የተባለው ዲፕሎማት ነው እንግዲህ የተገደለው መንገድ ላይ ነው የተጣለውም የተባለው ዲፕሎማቱ እንግዲህ ዶኩሜንትና የእጅ ስልካቸውም ተወስዶባቸዋል። ታጣቂዎች ናቸው ይህንን ያደረጉ ባለፈው ጊዜ እንግዲህ የዚህ የፑትላንድ አስተዳደር ጉብኝት ወደ ሆነ ሀገር በሚንቀሳቀስበት ጊዜ የኢትዮጵያ ዲፕሎማቱ አሁን ሞቷል የተባለው አብሮ ታይቷል። ምናልባት ቅሬታም ይሄ ነው የሚሉ ብዙ ሀሳብ አስተያየት የሚሰጡ መረጃዎች እየወጡ ይገኛሉ። እንግዲህ እነዚህ እነዚህ ነገሮች እንግዲህ ከዲፕሎማሲ ጉድለት የተነሱ ናቸው። እንግዲህ በዜጎች ላይ ጥቃት እየደረሰባቸው የሚገኘው ማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር በሌሎች የግንባር መረጃዎች እንገናኛለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መረጃዎችንም እንድትከታተሉ በአክብሮ ትጠይቃለሁ። መልካም ጊዜ እንደሆንላችሁም እመኛለሁ። ሰላም አሉልኝ። ሰላም ነው።